ጤና ይስጥልን ደምሏቸዋል። የዕለቱን የሰባት ሰዓት ዜና አርእስተ ዜናውን በማስቀደም እንጀምራለን። በአዲስ አበባ 126 ሺህ ኗሪዎችን የከተማ ሴፍትኔትና ምግብ ዋስትና ተጠቃሚ ለማድረግ ከመጪው ሰኞ ጀምሮ በጣም የተለዩ 35 ወረዳዎች ምዝገባ እንደሚካሄድ ከንቲባ ድሪባ ኩማ አስታወቁ። ከእኛ ጋር ሆኑ። ተመስገን በየነ ነኝ። በኢትዮጵያ ሶማሌና በኦሮሚያ ክልሎች በአንዳንድ አዋሳኝ አካባቢዎች የሚከሰቱ ግጭቶችን በዘላቂነት ለመፍታት ውይይት እየተደረገ ነው። በክልሎቹ አዋሳኝ አካባቢዎች የሚፈጠሩ ግጭቶች በሕዝቡ በራሱ በቀላሉ ሊፈቱ የሚችሉና ለሌላ ዓላማ ሊውሉ እንደማይገባም ነው የተገለጸው። የኢትዮጵያ ዜና አገልግሎት ዘግቦታል። ብሩክ ተስፋዬ ነው ያዘጋጀው። ከኢዚያ ጋር ቆይታ ያደረጉት የኢትዮጵያ ሶማሌ ክልልና የኦሮሚያ ክልል አፈ ጉባኤዎች ሁለቱን ክልሎች በሚያዋስኑ አካባቢዎች አልፎ አልፎ የሚከሰቱ ግጭቶች እንዳሉ ተናግረዋል። የኦሮሚያ ክልል ከአብዛኞቹ የሀገሪቱ ክልሎች ጋር የሚዋሰን እንደሆነ የገለጹት የክልሉ አፈ ጉባኤ አቶ ሸቱ ደሴ ከዚህ ቀደም ከሌሎች ክልሎች ጋር በወሰንና ተያዥ ጉዳዮች ግጭቶች ተፈጥረው በሰላማዊ መንገድ ተፈትተዋል ብለዋል። በኢትዮጵያ ሶማሌ ክልልና በኦሮሚያ ክልል አዋሳኝ አካባቢዎች በሚከሰቱ መጠነኛ ግጭቶች አልፎ አልፎ የሰው ህይወት መጥፋትና የንብረት ውድመት ሁኔታ መኖሩን የገለጹት አፈ ጉባኤው ችግሩን በዘላቂነት ለመፍታት እየተሰራ እንደሆነ ተናግረዋል። እነዚህን ችግሮች ለመፍታት በዋናነት አመራሩ በቁርጠኝነት የጀመረውን ውይይት አጠናክሮ ነው መቀጠል ያለበት። በሌላ በኩል ይህን አጋጣሚ ለመጠቀም የሚሞክሩ ሀይሎችም አሉ። በሁለቱ አጎራባች ብሔሮች መሀል ችግር እንዲፈጠር፣ በተለያዩ ጎሳዎች መሀል ችግር እንዲፈጠር የሚጥሩና ያንም በማራገብ አንዱን በአንዱ ላይ ለማነሳሳት ይህንን እንደ አንድ አማራጭ ተጠቅሞ ህብረተሰብ ውስጥ መረጋጋት እንዳይኖር የሚፈልጉ ኃይሎችም ስላሉ ይህንን ከሁለቱም ወገን ያለውን ችግር በደንብ ለይቶ የመፍታት ሂደቱ ተጀምሯል። ይሄ ሂደት ተጠናክሮ ነው መቀጠል ያለበት የሚል እምነት ነው ያለን። በክልሎቹ የአርብቶ አደር አካባቢዎች የውሃ የግጦሽ መሬትና ወሰንተኝነት ጉዳዮች ለሚነሱ ግጭቶች ምክንያት ናቸው ያሉት የኢትዮጵያ ሶማሌ ክልል አፈ ጉባኤ አቶ መሀመድ ረሺድ ከኦሮሚያ ክልል ጋር በመነጋገር ለችግሩ መፍትሄ ለመስጠት እየተሰራ እንደሆነ ገልጸዋል። ማንድ ነው ስለሆነም፣ በየቀበሎቻችን በሚያገናኙን የግድ የመስተዳድር ደማርኬሽን ካደረግን በሰላም ጸረ ሰላሞችም ይሁን የኢትዮጵያን ለማተራመስ የሚፈልጉ ሀይሎች ቻንስ ያገኙም እናጠባለን። ይህን ተስማምትንበታ። ግጭት ፈጣሪዎችን ከታች ጀምሮ ከህዝቡ ጋር በመሆን ለህግ እንዲቀርቡ እየተደረገ እንደሆነ አፈጉባኤው አቶ መሀመድ አብራርተዋል። በአዲስ አበባ 126 ሺህ ነዋሪዎችን የከተማ ሴፍትኔትና ምግብ ዋስትና ተጠቃሚ ለማድረግ ከሰኞ ጀምሮ በጣም በተለዩ 35 ወረዳዎች ምዝገባ እንደሚካሄድ ከንቲባ ድሪባ ኩማ አስታወቁ። ህብረተሰቡም ለሚካሄደው ምዝገባና ተጠቃሚዎችን የመለየቱ ስራ ስኬታማ እንዲሆን የድርሻውን እንዲወጣም ነው ከንቲባ ድሪባ ጥሪያቸውን ያቀረቡት። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቦታል። ሙባረክ ሞሐመድ ነው ያዘጋጀው። ከመጪው ሰኞ ጀምሮ ምዝገባው የሚካሄደው የልማታዊ ሴፍትኔትና ምግብ ዋስትና መርሃ ግብር 126 ሺህ የአዲስ አበባ ከተማ ነዋሪዎችን ተጠቃሚ የሚያደርግ ነው። ምዝገባው የሚካሄደውም በጣ በተለዩ 35 ወረዳዎች ውስጥ እንደሆነ የአዲስ አበባ ከተማ ከንቲባ ድሪባ ኩማ ለከተማዋ ኮሚኒኬሽን ጉዳዮች ቢሮ በሰጡት መግለጫ አስታውቀዋል። በምዝገባውም የመስራት አቅም እያላቸው ከድህነት ወለል በታች የሚኖሩ ከ103 ሺህ የሚበልጡ ነዋሪዎች ተለይተው በማህበረሰብ አቀፍ ሴፍትኔት በመታገዝ በተለያዩ የልማት ስራዎች ውስጥ በመሳተፍ የሚያገኙት ገቢ በዘላቂነት ለመቋቋም የሚያስችል እንደሆነም ከንቲባ ድሪባ ኩማ ተናግረዋል። ከዚህም ባሻገር በወረዳዎች ውስጥ በአካል ጉዳት በእድሜና በጤና ችግር ምክንያት የመስራት አቅም የሌላቸው ነዋሪዎች በቀጥታ እንዲደገፉ የሚያስችል እንደሆነም ከንቲባ ድሪባ ኩማ ተናግረዋል። በልማታዊ ሴፍትኔት 23 ሺህ ነዋሪዎች ተጠቃሚ ይሆናሉ። ቀጥታ ገንዘብ በየወሩ የሚያገኙ ነው የሚሆኑት። በመሆኑም ህብረተሰቡ ከመጪው ሰኞ ጀምሮ ለአስራ አምስት ቀናት በሚካሄደው ትክክለኛ ተጠቃሚዎችን የመለየት ምዝገባ ውጤታማ እንዲሆን ትክክለኛውን መረጃ በመስጠት የበኩሉን ድርሻ እንዲወጣም ከንቲባ ድሪባ ኩማ ጥሪ አቅርበዋል። በዋናነት ፕሮግራሙ የሚሰራው በአዲስ አበባ ከተማ ነዋሪዎች ነው። አዲስ አበባ ውስጥ በሚኖሩት ነዋሪዎች ስለሆነ ከተለያየ አካባቢ በፕሮግራሙ ለመጠቀም በማሰብ የሚፈልሱ የህብረተሰብ ክፍሎች በተቻለ መጠን ህዝቡ እንዲለይ ና ነዋሪው እንዲጠቀም ቤተሰቦች መታወቂያቸውን ይዞ በየልየታ ኮሚቴዎቹ አድራሻ ድረስ ሄዶ እንዲመዘገቡ ና ገቢያቸውንም ሳይደብቁ የየዕለቱ ገቢያችን ይሄን ያህል ነው ብሎ ለልየታው ኮሚቴ በመግለጽ ና የአካባቢው ነዋሪ ይሄ ትክክል መሆኑን በማረጋገጥ መሄድ ይኖርበታል። የዘንድሮቹን ተመዝጋቢ ጨምሮ በመጪዎቹ ሶስት ዓመታት በአስተዳደሩ ከዘጠና ወረዳዎች ከድህነት ወለድ በታች የሚኖሩ ዝቅተኛ ገቢ ያላቸውን ከአራት መቶ ሺ የሚበልጡ ነዋሪዎችን በመርሃ ግብሩ ተጠቃሚ ለማድረግ እየተሰራ እንደሚገኝም ከንቲባ ድሪባኩማ ተናግረዋል። መንግስት በተለያዩ ሀገሪቱ አካባቢዎች ተከስቶ በነበረው ሁከትና ግርግር ጉዳት ለደረሰባቸው ፋብሪካዎች ከ100 ሚሊዮን ብር በላይ ድጋፍ ማድረጉን የኢንቨስትመንት ኮሚሽን አስታወቀ። ፋብሪካዎቹ በፍጥነት አገግመው ወደ ስራ እንዲመለሱም የተለያዩ ድጋፎች እንደተደረጉላቸው ነው ኮሚሽነር ፍጹም አረጋ ያስታወቁት። የዘገበው የኢትዮጵያ ዜና አገልግሎት ነው። ሜሮን በረዳ ከወራት በፊት በተለያዩ የሀገሪቱ አካባቢዎች በተከሰተው ሁከት በፋብሪካዎች ላይ ጉዳት መድረሱ ይታወሳል። አሁን ፋብሪካዎቹ በሙሉ አቅማቸው ወደ ስራ እንዲመለሱ ለማድረግም መንግስት ከመቶ ሚሊዮን ብር በላይ ድጋፍ ማድረጉን የኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ ገልጸዋል። እስካሁን ከመቶ ሚሊዮን ብር በላይ የሚሆን ድጋፍ ተደርጓል። ጉዳት ከደረሰባቸው የሆርቲካልቸር ኢንቨስትመንቶች ወደ 13 ይሆናሉ። የማኒፋክቸሪንግ አሉ፣ ሌሎችም አሉ። እነሱም እንደዚሁ ወዲያውኑ ወደ ስራ የሚመለሱበት ሁኔታ እንዲፈጠር ነው የተደረገው። አንዳንዶቹ ያው ከፍተኛ የገንዘብ እጥረት የገጠማቸው እና ጉዳታቸው የከፋ የሆኑ በጣት የሚቆጠሩ ያው ወደ ስራ የመመለሻ ጊዜያቸው ዘግይቷል። ጉዳቱ ቀላል ነው ለማለት ሳይሆን የመንግስትን የማረጋጊያ ሀሳብ ሰምተው መንግስት ድጋፍ ሊያደርግ እንደሚችል የሰጠውን ቃል ተቀብለው ወደ ስራ የገቡበት ሁኔታ አለ ማለት ነው። ከገንዘብ ድጋፉ በተጨማሪ ባለሀብቶቹ ከውጭ የሚያስገቧቸው እቃዎች ከቀረጥ ነፃ እንዲስተናገዱ የማድረግና ከመሰረተ ልማት አቅርቦት ጋር የተያያዙ ሌሎች ችግሮችን ለመፍታት እየተሰራ መሆኑን ኮሚሽነሩ ተናግረዋል። የገንዘቡ ድጋፍ ብቻም አይደለም፣ በየዕለቱ የሚያጋጥሟቸው ለምሳሌ መብራት ባለመቀጠሉ፣ ውሃ ባለመቀጠሉ ወይም የሆነ ከቴሌኮም ጋር የተያያዘ ከሰራተኛ በርካታ ችግሮች ናቸው ያሏቸውና። እነዚያን ሁሉ የሚመለከቱ ድጋፎች ናቸው እየተደረጉላቸዋል። በሌላ በኩል ቀደም ሲል ባለው አሰራር ኢንቨስተሮች ያለምንም ቅድመ ሁኔታ ይስተናገዱ እንደነበር የገለጹት ኮሚሽነሩ ባለፉት ስድስት ወራት ግን ኢንቨስተሮች ኢንቨስት የሚያደርጉበት ዘርፍና ካፒታላቸው እየታየ ወደ ስራ የሚገቡበት አሰራር እንደተዘረጋ አብራርተዋል። አሰራሩ በኢንቨስትመንቱ ላይ መጠነኛ ቅናሽ እንዳስከተለም ተናግረዋል። አሁን ላይ ሆነን ስናየው ወደ አንድ ነጥብ ሁለት ቢሊዮን ዶላር በአይነትና በውጭ ምንዛሬ ወደ ሀገሪቱ በውጭ ኢንቨስትመንት መልክ ገቢ ሆኗል ማለት ነው። ይህ ማለት መጀመሪያ ስድስት ወራቱን የሚያሳይ ነው። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አነስተኛ ለውጥ ጭማሪ እንትን ቅናሽ አለው። ስለዚህ በቀጣይ አንድ ነጥብ አምስት ቢሊዮን አካባቢ መድረስ ነበረበት። የኢንቨስትመንት አካሄዱ ጉዳት እንደሌለው የጠቀሱት ኮሚሽነር ፍጹም በአመቱ መጨረሻ እቅዱን ለማሳካት ተስፋ ሰጪ እድሎች መኖራቸውን ገልጸዋል። በቀጣይ ዓመት ዳሩ ላይ ለሚጀምረው አራተኛው ዙር የህዝብና ቤት ቆጠራ የተዘጋጀ ያለው ካርታ ስራ 68 በመቶ ተጠናቋል። የማዕከላዊ ስታትስቲክስ ኤጀንሲ እንደገለጸው ቆጠራው በጥራት በወቅቱና በስኬት እንዲጠናቅ ደግሞ በዘመናዊ ቴክኖሎጂዎች በመታገዝ ይከናወናል። የኢትዮጵያ ዜና አገልግሎት ዘግቦታል። ያዘጋጀው የመር አደብ ነው። በህገ መንግስቱ አንቀጽ 103 ንዑስ አንቀጽ አምስት ላይ በተቀመጠው መሠረት የህዝብና ቤቶች ቆጠራ በየ10 ዓመቱ ይካሄዳል በዚህም መሠረት በሀገሪቱ በ1976 በ1987 ና በ1999 ዓ ም የህዝብና ቤት ቆጠራ ተካሂዷል አሁን ደግሞ አራተኛው ዙር የህዝብና ቤት ቆጠራ በህዳር 2010 ዓ ም ለማካሄድ ዝግጅት እየተደረገ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል ለዚህም 3.5 ቢሊዮን ብር በጀት ተመድቧል ጥር መጨረሻ ድረስ ያለን መረጃ 95,500 የሚሆኑ የቆጠራ ቦታዎች ተጠናቀዋል። ያም ማለት ወደ 68 በመቶ ተጠናቀዋል። ቀደም ሲል እንዳልኩት ቀሪዎቹን እስከሚቀጥለው ግንቦት ወይም ሰኔ ድረስ ለማጠናቀቅ ነው እየሰራ ያለ ነው። ቆጠራውን በወቅቱ ለማስፈጸምና የመጨረሻ ውጤቱ የሕዝብ አመኔታ እንዲያገኝ በወረቀት ይሰበሰብ የነበረው መረጃ በዘመናዊ ቴክኖሎጂ ታግዞ ይሰራልም ተብሏል። ፕሮግራሙ አፕሊኬሽን ታስሮ ስለሚሰራ በዚህ በኩል ጥራቱን ከፍ ያደርገዋል። ለምሳሌ ለሴት የሚጠየቀው የወንድ ላይ የመሞላት እድል አይኖርም። ስለዚህ ጥራቱን ይጨምራል። ወቅታዊነቱን ይጨምራል። ውጤቱንም በተሳካ ሁኔታ በሚጠበቀው ጊዜ ለማውጣትም ያግዛል። ካርታው ቆጣሪው ሰራተኛ የሚሰማራበትን ቦታ የሚያሳይና ጥራቱን ለመቆጣጠር ያለመ መሆኑም ተገልጿል። የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በጉራጌ ዞን ባደረገው ቆይታ ከ100 ሚሊዮን ብር በላይ መሰብሰብ መቻሉን የዞኑ አስተዳደር አስታወቀ። ዋንጫው ከወልቂጤ ዩኒቨርሲቲ ወደ ወልቂጤ ከተማ ሲገባ በነዋሪዎች ደማቅ አቀባበል ተደርጎለታል። ዮሐንስ ፍሳ ዝርዝሩን ያቀርበዋል። የህዳሴ ግድብ ዋንጫ በጉራጌ ዞን ባደረገው ያንድ ወር ቆይታ አንድ መቶ አራት ሚሊዮን ብር ነው መሰብሰብ የተቻለው። ዋንጫው በጉራጌ ዞን በሚገኙ 13 ወረዳዎችና ሁለት የከተማ መስተዳድሮች ቆይታም አድርጓል። የህዳሴ ግድብ ዋንጫ ቆይታ ካደረገበት ከወልቂጤ ዩኒቨርሲቲ ወደ ወልቂጤ ከተማ ሲገባም በነዋሪዎቹ ደማቅ አቀባበል ተደርጎለታል። ጉራጌ ዞን ዋና አስተዳዳሪ አቶ ማሀመድ ኮርንማ ዋንጫው ወደ ዞኑ ከመጣ ጀምሮ በተደረገው ሁሉን አቀፍ የህዝብ ተሳትፎ ከፍተኛ ገቢ ማሰባሰብ መቻሉን ገልጸዋል። በህዳሴ ግድብ ድጋፍ ላይ ያሳየነው ውጤታማነት በልማትና በመልካም አስተዳደር ልማት ተቀናይተን እንደግመዋለን፣ እንዳጋመስነው እንጨርሰዋለን። የወልቂጤ ከተማ ከንቲባ አቶ ታምራቱ ደማ የህዳሴ ግድብ ግንባታ ከተበሰረበት ጊዜ ጀምሮ የወልቂጤ ከተማ ነዋሪዎች እያደረጉ ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል። መላው የከተማችን ነዋሪዎች በድምሩ ከሁለት ሚሊዮን ብር በላይ አስተዋጽኦ በማድረግ ለሀገራዊ ጥሪው ተገቢ የሆነ ምላሽ በመስጠት ድጋፋችሁን የገለጻችሁ በመሆኑ ላጥ ያለ ምስጋና በድጋሚ ለመግለጽ ወዳ ነው። የወልቂጤ ከተማ ነዋሪዎች በበኩላቸው ለታላቁ የኢትዮጵያ ህዳሴ ግድብ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ገልጸዋል። የህዳሴ ግድብ ዋንጫ በጉራጌ ዞን የነበረውን የአንድ ወር ጊዜ ቆይታ አጠናቆ ወደ ሀላባ ልዩ ወረዳ የሚያቀና መሆኑም ተነግሯል። ዘግባው የጉራጌ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ ከስደት የተመለሱ 500 ዜጎችን በተለያዩ ሙያዎች አሰልጥኖ አስመረቀ። ቢሮው ለ259 ተመራቂዎች ደግሞ የስራ እድል አመቻችቷል። የተቀሩት ተመራቂዎችም የስራ ዕድል እንዲመቻችላቸው ጠይቀዋል። ለዝርዝሩ እዮም ሞገስ። ቤሩት በነበርኩበት ሰዓት ስለ እውነት ያለእረፍት ነበር ምሰራው ከሰኞ እስከ እሁድ ነው። ወገቤ እስካሁን ድረስ ወገባሽተኛ ነ ኛ ያመኛል። ወገቢን ረጅም ሰዓት መቆም አልችልም። የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ መቤትን ጨምሮ አምስት መቶ ከስደት ተመላሽ ዜጎችን በአሽከርካሪነት፣ በልብስ ስፌት፣ በምግብ ዝግጅትና በሌሎች አራት ሙያዎች አሰልጥኖ ነው ያስመረቀው። እየወደድኩት ደስ ያለ ነበር። የተማርኩት ስራም ጀምሬ ያለሁ። የአዲስ አበባ ከተማ አስተዳደር ከስደት ለተመለሱ ዜጎች ልዩ ትኩረት ሰጥቶ እየሰራ መሆኑም በምረቃት ስነ ስርአቱ ላይ ተገልጸዋል። ከተለያዩ ሀገራት ችግር ደርሶባችሁ ደርሶባቸው የሚመጡ የከተማችን ነዋሪዎች በማቋቋም በሀገራቸው ሰርተው እንዲለወጡ በማድረግ ረገድ አስተዳደሩ ልዩ ትኩረት በመስጠት በቀጣይም የማቋቋም ተግባሩ ተጠናክሮ እንዲቀጥል ይደረጋል። ከግማሽ በላይ ለሚሆኑ ተመራቂዎችም የስራ እድል ተመቻችተዋል። በሹፍርና ሙያ የተመረቃችሁትን በተመለከተ ከኮመርሻል ኖሚኒስ ድርጅት ጋር ባደረግነው ውይይት መሰረት በድርጅቱ የሚሰጣችሁን ተግባር ፈተና የምታልፉ ሆኖ ከተገኘ ድርጅቱ የምትቀጠሩበትን ለንዳም እንዲመቻች ተደርጓል። በሌላ በኩል የሙያ ዘርፎች ተመራቂ ከሆኑት ውስጥ 259ኙ የስራ እድል ተመቻችቶላቸው እና የስራ ባለቤት ሆናችሁ ጭምር ለምረቃ መብቃታችሁ ነው። ይሁንና የስራ እድል ያልተመቻችላቸው ከስደት ተመላሾች ለተለያዩ ችግር መጋለጣቸውን ነው የሚናገሩት። አሁን እኛ ከተመረቅን ወደ ሰባት ወር ምናምን ማለት ከጨርስን ስልጠናውን ማለት ነው። ሰባት ወር ዝም ብለን ዶክሜንት ይዘን በየቢሮ ነው የምንዞር። ቢሮ ላይ ያለ ችግር ምንድ ነው የስራ ልምድ ይለዋል። ታማርቅ የጨርሻለሁ ቤት ውስጥ ነው የምቀመጠው። ስራ የለኝም፣ ምክንያቱም እዚህ ሀገር ውስጥ የምሰራው ስራ የለኝም። የስራ እድርም አልተመቻቸለኝም። የከተማው አስተዳደር የጀመራቸው በጣም ዘርፈ ብዙ ስራዎች አሉ። ስለዚህ ዝርዝራቸውን ልቅም አድርገን ይዘናል። በዚህ በቀጣይ በሚኖሩት የተለያዩ አማራጮች በጥቃቅን አነስተኛ ተደራጅተው የሚገቡትን እናስገባለን። ተቀጥረው መስራት የሚችሉና መስራት ይገባቸዋል የምንላቸውን ደግሞ ከተለያዩ ግለሰቦች፣ የግል ባለሀብቶች እና መንግስታዊ ያልሆኑ ድርጅቶች ጋርም በቅጥር ሊገቡ የሚችሉባቸው ሁኔታዎች እያመቻቸ ነው ያለ ነው። የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ ላለፉት ሶስት አመታት ከ8500 በላይ ከስደት ተመላሾችን በሶስት ዙር አሰልጥኖ አስመርቋል። በአንበሳ የከተማ አውቶቡስ አገልግሎት ድርጅት በመካኒሳ ዲፖ ቅርንጫፍ ላይ በደረሰ የእሳት አደጋ 46 ሚሊዮን ብር የሚገመት ንብረት መውደሙ ተገለጸ። ከሌሊቱ 9 ሰዓት ጀሞ አካባቢ በሚገኙ ድርጅቱ ጋራጅ ላይ በደረሰ የእሳት አደጋ ለጥገና የገቡ ግምታቸው 18 ሚሊዮን የሚጠጋ 11 አውቶቡሶች ከጥቅም ውጭ ሆነዋል። በአንበሳ የከተማ አውቶቡስ አገልግሎት ድርጅት የመካኒሳ ዲፖ ቅርንጫፍ ዋና ስራ አስኪያጅ አቶ ሳሙኤል ገብረኪዳን በተለይ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ እንዳሉት ምክንያቱ ባልታወቀው ሁኔታ የተነሳው ይኸው የእሳት አደጋ ለመለስተኛ ጥገና በጊዜያዊነት የገቡትን አውቶቡሶች መለዋወጫና ጋራዡን አውድሞታል። በእሳት አደጋው በአጠቃላይ 46 ሚሊዮን ብር የሚገመት ንብረት መውደሙን የተናገሩት ዋና ስራ አስኪያጁ አቶ ሳሙኤል የአደጋው መንስኤ የተጣራ መሆኑን ገልጿል። እስካሁን ባለው መረጃ በሰዮት ላይ የደረሰ አደጋ የለም። የአዲስ አበባ ከተማ አስተዳደር የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ኤጀንሲ ሰራተኞችም በቦታው በመገኘት እሳቱ ሊጠፋ መቻሉን ስራ አስኪያጁ ተናግሯል። የአዲስ አበባ ከተማ አስተዳደር መንገድና ትራንስፖርት ቢሮ በትራንስፖርት ስምሪቱ ላይ መስተጓጎል እንዳይፈጠርና ና በጋራዡ ና መለዋጫ እቃው ማከማቻል የደረሰው ጉዳት ጫና እንዳይፈጥር በአስቸኳይ እንዲቋቋም እንደሚደረግ የድርጅቱ ስራ አስኪያጅ መናገራቸውን የዘገበው ሪፖርተራችን ብሩክ ተስፋዬ ነው። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢቢሲ ነው። ከውጭ የመረጃ ምንጭ ያገኘነው ዜና ነው የምናልፈው ጋናውያን ተመራማሪዎች አዲስ የስኳር ድንች ዝርያን ለአርሶ አደሮች እያስተዋወቁ ነው። አዲሱ ስኳር ድንች ቢጫ ቀለም ያለውና በቫይታሚን የበለጸገ በመሆኑ የተመጣጠነ የምግብ እጥረት ለመከላከል ጠቃሚ ነው ተብሏል። ከሲጂቲኤን የተገኘው መረጃ አዘጋጀው ጌቱ ላቀው ነው። በጋና ቮልታ ክልል የሚኖሩት አርሶ አደር ጁሊየስ ዶርሲሴ ለዓመታት በቆሎና ካዛቫን ብቻ አምርተዋል። በአውሮፓውያኑ 2014 ጋናውያን ተመራማሪዎች አዲስ ቢጫ የስኳር ድንች ዝርያ ያለ አርሶ አደሮች የማስተዋወቅ ስራ ሲጀምሩ አርሶ አደር ዶርሲሴ ተመራጭ ነበሩ። ይሁን እንጂ ስኳር ድንች በጋና ከእንስሳት ምግብነት ያልዘለለ በመሆኑ አርሶ አደሩ አዲሱን ስኳር ድንች ሲዘሩ በፍራቻም ጭምር ነበር። የአርሶ አደር ዶርሲሴ ፍራቻ ግን የምርቱ ተፈላጊነት በገበያ ላይ ሲጨምር ተፈታ። የኑሮ መሰረትም ሆኖኛል ይላሉ አሁን ስኳር ድንች ሸጠን በምናገኘው ገቢ ተጠቃሚ ሆነናል። አሁን ስኳር ድንች ተፈላጊ የሆነ ነው። እኛም እሱን አምርተን በመሸጥ እየተዳደርን ነው። ልጆቻችንንም ወደ ትምህርት ቤት እየላክን ነው። ቢጫ ቀለም ያለው የስኳር ድንችን ለጋናውያን አርሶ አደሮች ለማስተዋወቅ አራት ዓመታት የፈጀ ጥረት ተደርጓል። ተመራማሪዎቹ ያገኙት አዲሱ ቢጫ የስኳር ድንች ዝርያ በቫይታሚን የበለጸገ ነውም ተብሏል። ይህ ደግሞ የህጻናት መቀንጨርና የተመጣጠነ ምግብ እጥረትን ለመከላከል ያግዛል። እንደ ዩኒሴፍ መረጃ ከሆነ በጋና ከአራት ህጻናት አንዱ የቫይታሚን እጥረት አለበት። ተመራማሪዎቹ እንደሚሉት የቫይታሚን እጥረት ያለባቸው ህጻናትን ለመታደግ ስኳር ድንቹ አንደኛው አማራጭ ነው። አዲሱ ቢጫ ስኳር ድንች አሁን ላይ በጋና ተፈላጊ ምርት ሆኗል። ለዚህ ደግሞ አንዱ ምክንያት ዳቦ ቤቶችም እየተጠቀሙበት መሆኑ ነው ተብሏል። በጋና የቬኮን ዳቦ መጋገሪያ ባለቤት ቬሮኒካ ኮኑም ይህንን ሀሳብ ይደግፋሉ። የምሰራው ስራ በጥሩ ሁኔታ ላይ ነው። አዲሱ ቢጫ ስኳር ድንችን መጠቀም ከጀመርኩ በኋላ ደንበኞችም ወደውታል። እኔም ጥሩ ገቢ እያገኘው ነው። ስኳር ድንች ላይ ያተኮረው የምርምር ፕሮጀክት በተያያዘው የአውሮፓውያኑ ዓመት መጨረሻ ይጠናቀቃል። ነገር ግን ቢጫውን ስኳር ድንች በተለያየ ስነ ምህዳር ለማምረትና በሽታን የሚከላከል ዝርያ ለማድረግ ምርምሩ ይቀጥላል ይላሉ የአዝርት ምርምር ኢንስቲቱት ተመራማሪው ዶክተር አርነስተ ፓፊ ጋና በጋና በተለያዩ አካባቢዎች ቢጫውን ስኳር ድንች ለማምረት ሙከራ አድርገናል። እናም እንደ አየር ንብረቱ እርጥበትም ሙቀትም የሚፈልግበት አካባቢ አለ። ስለሆነም ስኳር ድንቹ በሽታን የመከላከል አቅሙን ማሳደግና በተለያዩ ስነ ምህዳር ማምረት እንዲቻል ምርምራችን ይቀጥላል። ዜና አበቃ። ተመስገን በየነ ነኝ። ብሩክ ቀን